ሰላም ጤና ይስጥልን የተወደዳችሁ እና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እንደምንዋላ የግንቦት 2217 ዓ ም ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለው። በቅድሚያም አረስቶቹ እናስቀ ወሎ ቤት አማራ ጠቅላይ ግዛት ዛሬ ከባድ ውጊያ ሲካሄድበት ውሏል። ከአምባሰል ተራራ እስከ ጉባ ላፍቶ የተካሄደውን የዛሬውን ውጊያ በዜናችን ተመልክተነዋል። ዝርዝሩን እናስደምጣችኋለን። የጎንደር ጠቅላይ ግዛት በሰባት ታላላቅ አውደ ግንባሮች የተካሄዱ ውጊያዎች ምን ይመስላሉ? ወይን ቤቱ የተሰበረበትና የብልጽግና ሰራዊትም ከመሬት ተስቦ ተራራ ላይ እየተንጠለጠለበትን ተጋድሎ ዜናችን በዝርዝር ተመልክቶታል። በጭልጋ እየተፈጸመ ያለው አስነዋሪ ድርጊትም በዜናችን የተካተተ ሌላው መረጃችን ነው። ወንበዴዎች በልብሱ ላይ ዕጣ ተጣጣሉበት እንዲሉ በአማራ ህዝብና በግዛቱ ላይም ቅርምት ተጀምረዋል። ኦዲድ ብልጽግና የአማራ ክልል መዋቅርን ለማፍረስ የመጨረሻ ያለውን ድርጊት ዛሬ ይፋ አድርጓል። ከአብይ አህመድ በፊት ቀድመው ጠቅላይ ሚኒስትር ጽህፈት ቤት የገቡት የኦዲድ ሰው በአማራ ክልል መዋቅር መፍረስ ዙሪያ ያስገቡት ደብዳቤ ይፋ ሆኗል። ለዚህ አደገኛ ደብዳቤ አቶ አገኘው ተሻገር ምን ምላሽ ሰጡ የሚለው በምሽቱ ዜናችን የምናስደምጣችሁ ሌላው መረጃችን ነው። የአማራ ምሁራንና ወጣቶች ከስር ከሚፈቱ እኔ ስልጣን ብለቅ ይሻለኛል ሲሉ የብልጽግናው ከፍተኛ ፍርድ ቤት ፕሬዚዳንት መናገራቸው ይታወሳል። በዚህ ክፉ እቅድና ተልኮ ስር ሆነው የሚያገለግሉ ዳኞች ዛሬ በአማራ የህሌና እስረኞች ላይ ያስተላለፉት ውሳኔ አለ። ይህን ውሳኔ በዜናችን ትሰሙታላችሁ። የብሔራዊ መረጃና ደህንነት መስሪያ ቤት የጣለው የጉዞ እገዳ ዛሬም አልተነሳም። የጉዞ እገዳው በማን ላይ እና ለምን ዓላማ ታስቦ የተደረገ ነው? ከጉዞ እገዳው ጋር በተገናኘ የሚነሱ መሰረታዊ ጥያቄዎች ምንድናቸው? በምሽቱ ዜናችን በዝርዝር ተመልክተነዋል፣ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝሩ እናመራለን። ቀዳሚ ወዳደረግነው ዘገባችን ተሻገርን። የአምባሰል ተራሮችን ያካለለ ከባድ ውጊያ ሲካሄድ ዋለም። የአማራ ፋኖ በወሎ ቤተ አማራ ዛሬ ከብልጽግና ሰራዊት ጋር ከፍተኛ ተጋድሎ በማድረግ ታላቅ ድል ተጎናጽፏል። መነሻውን ሰሜን ወሎ ዞን ውርጌሳ ያደረገው የብልጽግናው ሰራዊት ወደ ተለያዩ አቅጣጫዎች ኃይሉን በማንቀሳቀስ የፋኖ ታጋዮችንና መሪዎችን ለማፈን ያደረገው ሙከራ ሊሳካለት አልቻለም። መነሻውን ሰሜን ወሎ ዞን ውርጌሳ ያደረገው የብልጽግና ሰራዊት ወደ ተለያዩ አቅጣጫዎች ኃይሉን በማንቀሳቀስ የፋኖ ታጋዮችንና መሪዎችን ለማፈን ያደረገው ሙከራ ሊሳካለት አልቻለም። ባጸፈውም ከፍተኛ ኃይሉን በሞትና በቁስለኝነት እንዲያጣ እንደተገደደ ታውቋል። እስከ ሰኔ 30 ድረስ አጠናቀቃለሁ ብሎ ብልጽግና እቅድ በያዘለት የአማራ ክልሉ ጦርነት መጠነ ሰፊ ኃይሉን እያንቀሳቀሰ ውጊያ መግባቱን በተደጋጋሚ ዘግበን ነበር። በተለይም ከየጠቅላይ ግዛቶቹ ሰፊ የፋኖ ኃይልና ጠንካራ ወታደራዊ መዋቅራቸውን የጠበቁ ክፍለ ጦሮች ያሉባቸውን ቀጠናዎች በመለየት የተቀናጀ ውጊያ መክፈት በዋና እቅድነት ይዞታል። በዚህም መሰረት የአምባሰል ተራሮችን የላስታ ሰንሰለታማ ተራራዎችንና የምራዕራብ ወሎ እንዲሁም የመቅደላ ቀጠናዎችን ብልጽግናው በመለየት ልዩ ዘመቻ እንደከፈተባቸው ለጣና ቴሌቪዥን የደረሰው መረጃ ያስታውቃል። በዛሬው ዕለትም ከጠዋቱ አራት ሰዓት የጀመረው ውጊያ ይህ ዜና እስከተጠናቀረበት አመሻሽ 12 ሰዓት ድረስ ከባድ ውጊያ ሲካሄድ ውሏል። የብልጽግናው ሰራዊት ከፍተኛ ኃይሉን ብቻ ሳይሆን እጅግ ዘመናዊ የተባሉትን ከባድ መሳሪያዎችንም ተጠቅሞ ሲዋጋ መዋሉን የገለጹት ምንጮቻችን በከባድ መሳሪያው ጥቃት ንጹሐን መገደላቸውን ተናግረዋል። ከኤርትራ ጋር ለመዋጋት ቀኑ የረዘመበት የብልጽግናው አገዛዝ ሩሲያ ተጉዞ የድሮን ጥይት ለመግዛት ያደረገው ተማጽኖ ሳይሳካለት አይቀርም። በዚህም መሰረት የአማራ ክልልን ጦርነት በየትኛውም መንገድ ቢሆን ቶሎ ለመጨረስ የተከለከሉ የጦር መሳሪያዎችንና በተከለከሉ ቦታዎችም ጭምር በመተኮስ ህዝብ ላይ ከፍተኛ እልቂት ሊያደርስ አስቧል። በዛሬው የአምባሰል ተራራ ውጊያም በዙ 23 የበርካታ ንጹሃን ሀብት የወደመ ሲሆን ቤቶችም ተቃጥለዋል። በዚህ ቀጠና ከቀናት በፊት በተደረገ ውጊያ በርካታ የብልጽግና ሰራዊት መሞታቸው ይታወቃል። ይህን የጉዳት መጠን የገመገመው የብልጽግናው ሰራዊትም ይህን ኃይል ሳንበትነው መውጣት የለብንም ብለው ተደጋጋሚ ኃይል አሰማርተው ነበር። ሆኖም በተደጋጋሚ ያደረጉት ስምሪት በፋኖ ብርቱ ክንድ ከፍተኛ ኪሳራ ደርሶበታል። ይህ በእንዲህ እንዳለ በዚሁ ሰሜን ወሎ ዞን ጉባላፍቶ ወረዳ ከባድ ውጊያ ሲካሄድ መዋሉን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። ወደ ተከታዩ ዜናችን አለፍን። በጎንደር ሰባት ግንባሮች ከባድ ውጊያ ተካሄደ። የብልጽግናው ሰራዊት ከአርብ ምሽት ጀምሮ በአዲስ መልክ የከፈተው ውጊያ ዛሬም ቀጥሎ መዋሉን የሚናገሩት ምንጮቻችን በጎንደር ከሰባት በላይ ግንባሮች ብርቱ ውጊያ ሲካሄድ ውሏል። ቋራና መተማን ጨምሮ በጠለምት በአጅሬት ጃኑራ፣ በደንቢያ ና በመቀጦ አውራጃዎች ብርቱ ውጊያዎች ተካሂደው ፋኖ የውጊያ የበላይነቱን አሳይቶባቸዋል ተብሏል። በአንጻሩ ጽንፈኛው የቅማንት ኮሚቴ አሁንም የቀጠናው ስጋትነቱን ማስቀጠሉን ከቦታው የደረሰን መረጃ አስታውቋል። የብልጽግና ሰራዊት በሶስት አቅጣጫ የተጌጣይቱ ክፍለ ጦር አመራሮችን ለማፈን ወደ መቀጦ ለመግባት ያደረገው ተደጋጋሚ ሙከራ እንዳልተሳካለት የገለጸው የክፍለጦሩ ጦሩ ቃል አቀባይ አርበኛ መልካሙ ጣሴ ነው። አርበኛ መልካሙ ጣሴ ለጣና ቴሌቪዥን እንደገለጸው የጠላት ኃይል ባሳለፍነው ቅዳሜ አዛዡ ከተመታበት በኋላ በጭካኔ ንጹሐን ላይ ጥቃት ሲያደርስ ቆይቶ ነበር። ይህን ወንጀሉን ለማስቆም ተከታትለን ያደረስንበት ምት ቦታውን ለቆ እንዲያፈገፍግ አስገድደነዋል። በዚህ ቀጠና አሁን ላይ የህዝብ ፈተና የሆነው ከብልጽግናው ሰራዊት ጭካኔ ባልተናነሰ ህዝብ ላይ የደረሰው ረሃብ ነው ብለዋል። በረሃብና በጦርነት ቀጠና የሚገኘውን የአካባቢውን ህዝብ በብልጽግናው ሰራዊት የከፋ ጉዳት እንዳይደርስበት የቴጌ ጣይቱ ክፍለ ጦር ብርቱ ተጋድሎ እያደረገ መሆኑን የገለጸው አርበኛ መልካሙ ያለፉትን 24 ሰዓታት ተጋድሎ በድል አድራጊነት ወደፊት እየገሰገስን ነው። ሆኖም በህዝብ ላይ እየደረሰ ያለውን የረሃብ አደጋ ወገን እንዲደርስላቸው ጥሪያችንን ለህዝብ አድርሱልን ብሏል። በቀጠናውም ከሰሜን ወሎ ዋርላና ላስታ ጀምሮ በዋግምራ ብሔረሰብ አስተዳደር ዞን ከፊል እብናትና መቀጠዋ ወረዳዎች የረሃብ ስጋቱ ከመቼውም ጊዜ በላይ እንዳንዣበበ አርበኛ መልካሙ ተናግሯል። በደንቢያ በተካሄደው ውጊያ ደግሞ የብልጽግናው ሰራዊት በጭካኔ ወንጀሉ መቀጠሉን የገለጹት የጣና ቴሌቪዥን ምንጮቻችን በአንጻሩ በእኛ በኩል ምንም አይነት ጉዳት ሳይደርስብን በ24 ሰዓታት ውስጥ ከ15 በላይ የጠላትን ኃይል እርምጃ ወስደንበታል። 12 ደግሞ ምርኮኛ አድርገናል ብለዋል። የብልጽግናው ሠራዊት ባሳለፍ ነው ቅዳሜ የአማራ ፋኑ ጎንደር ጠቅላይ ግዛት እዛ አመራር የሆኑ አርበኞችን ዘመድ መኖሪያ ቤት በሳት ማቃጠሉን መዘገባችን የሚታወስ ነው። ይህን ወንጀሉን ዛሬ ማጠናክሮ እንደቀጠለበትና የጦር ወንጀል እያደረሰ መሆኑን ምንጮቻችን ተናግረዋል። በቋራና መተማ ግንባር የተካሄደው ውጊያ ፋኖ በብልጽግና ሰራዊት ላይ ድል የተቀዳጀበት ሲሆን የብልጽግና ሰራዊት በበኩሉ ወደ ኋላ በማፈግፈግ ተራራ ላይ ሰፍሮ ዙ23 ወደ ህዝብ እያስወነጨፈ መዋሉን የደረሰን መረጃ ያመላክታል። የብልጽግና ሰራዊት ወደ ኋላ ፈግፍጎ ተራራ ላይ እንዲሰፍር ያስገደደው ፋኖ አራት ጀግና ተዋጊ አርበኞችን የህይወት መስዋዕትነት ባስከፈለ ብርቱ ውጊያ መሆኑን የተናገሩት የፋኖ ቃል አቀባዮች፣ በአንጻሩ ብልጽግና ትናንት ከሞቱበት በተጨማሪም ሌሊቱን እስከዛሬ ረፋዱ ድረስ 54 የሰራዊቱ አባላት እንደሞቱበት የደረሰን መረጃ አስታውቋል። ከዚህ በተጨማሪም በአካባቢው የሚገኝ አንድ እስር ቤት ተሰብሮ የግፍ እስረኞች ከወይን ቤት ወጥተው የፋኖን ትግል ለመደገፍ በቀጥታ ወደ አርበኞቹ መቀላቀላቸውን የፋኖ ቃል አቀባዮች ተናግረዋል። በአጅሬ ጃንወራ እና በጠለምት አውራጃዎች የተካሄዱ ውጊያዎች በበኩላቸው የብልጽግናውን ሰራዊት የመዋጋት አቅም ያዳከመ ከመሆኑም ባለፈ የባዲንን ሚልሻ ከካምፕ እንዲጠፋ ያደረገ እንደነበር ምንጮቻችን ተናግረዋል። የራስ አሞራው ኮር ስድስቱን ክፍለ ጦሮች የሚያደርጉትን ተጋድሎ አጠናክረው በቀጠሉበት በዚህ የሰሜናዊ ጎንደር ቀጠና ተጋድሎ የአርበኛ መሳፍን ተስፎ ልጅ አርበኛ ሻምበል መሳፍንትን ጨምሮ በርካታ የፋኖ መሪዎቹ ውጊያውን ከፊቱ ነው በመምራት የአማራን ሕልውና ለማስጠበቅ ተጋድሎ አድርገዋል። በተጋድሏቸውም 24 የብልጽግና ሰራዊትን እርምጃ ሲወስዱበት፣ 25 ሚልሻ ደግሞ እጁን ሰጥቷል። ይህ በእንዲህ እንዳለ በዚሁ ጎንደር ቀጠና ጭልጋ አውራጃ ጽንፈኛው የቅማንት ኮሚቴ የሚባለው ቡድን ከአንድ መቶ ሰባ በላይ ንጹሐንን አፍኖ መውሰዱን ከአካባቢው የደረሰን መረጃ አስታውቋል። ምንጮቻችን በጉዳዩ ዙሪያ በሰጡት መረጃ እንዳስታወቁት ይህ ታጣቂ ቡድን ፋኖ መጣ ሲባል የት እንደሚገባ አይታወቅም፣ ይጠፋል። ፋኖ ዘወር ሲልለት ደግሞ ከየት ከየት እንደሚሰባሰብ በሚያስደንቅ ፍጥነት ይሰባሰብና የተለመደ ጥቃቱን ይፈጽማል። ይህን ወንጀል የሚፈጽመው ደግሞ በመንግስት መከላከያ ድጋፍ እና ከለላ ነው ብለዋል። ካለፈው ቅዳሜ ጀምሮ እስከ ትናንት ምሽት ድረስም ከ170 በላይ ሰዎችን አፍኖ መውሰዱን የሚናገሩት የአካባቢው ተወላጆች ይህ ታጣቂ ቡድን የህዝብ ስጋት ሆኖ እንዲቀጥል በስርዓቱ ልዩ ድጋፍ እየተደረገለት መሆኑን አስታውቀዋል። ክቡራት እና ክቡራን አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁንም ቆይታችሁ ከኛ ጋር ይሁን። ኦህዴድ ብልጽግና አማራ ክልልን የማፍረስ ዘመቻውን በይፋ ጀመረ። የአማራ ክልል አስተዳደራዊ መዋቅርን በማፍረስ የግዛት አንድነቱ እንዲበተን ከመጋረጃ ጀርባ የሚፈጸመው ደባ በይፋ መጀመሩ ታውቋል። ከወራት በፊት ለጣና ቴሌቪዥን ከደረሱት አስደንጋጭ መረጃዎች መካከል አንዱ የነበረውና በወቅቱም በልዩ ጥንቃቄ ልንመለከተው የሚገባ ጉዳይ መሆኑን አስመልክተን አንድ ዘገባ አጋርተን ነበር ከወራት በፊት ለጣና ቴሌቪዥን ከደረሱት አስደንጋጭ መረጃዎች መካከል አንዱ የነበረውና በወቅቱም በልዩ ጥንቃቄ ልንመለከተው የሚገባ ጉዳይ መሆኑን አስመልክተን አንድ ዘገባ አጋርተን ነበር። በዚያ ዘገባችን ላይ የክልሉን የግዛት አንድነትና የሕዝብን ግንኙነት የመበተን ሴራ በብልጽግናው እየተሰራ ነው። ይህን ሴራ ለማክሸፍ የፋኑ መሪዎች በአውራጃና ጠቅላይ ግዛቶች ወሰን የሚያደርጉትን መጓተት ማቆም አለባቸው። በተለይም የአክቲቪስቶችን ሴራ ለማስቆም የፋኑ መሪዎች ትልቅ ሚና አላቸው ብለን ነበር። የዘገብ ነው ኦህዴድ ብልጽግና በይፋ መናገር የማይፈልገውን የሚናገርበት ኦኤምኤን ሚዲያ ዛሬ ባወጣው ዘገባ እንዳረጋገጠው ያገኘው ተሻገር መስሪያ ቤት የወሎ ክልልነት ጥያቄ ደብዳቤን እንደቀረበለት ታውቋል። የቀድሞው የኦሮሞ ብሔረሰብ ዞንን ያደራጁትና በኋላም በተለያዩ የኦሮሚያ ክልል መንግስታዊ መዋቅሮች ተዘዋውረው ሲሰሩ የነበሩት አቶ ደጀኔ የተባሉ የኦህዴድ አባል ናቸው። ከወራት በፊት በናዝሪት በተካሄደው የብሔራዊ ምክክር ኮሚሽን ስብሰባ ላይ ተገኝቶ የአጀንዳ ልየታ ላይ አጀንዳዎቹን ያስገባው የኦሮሞ ብልጽግና ወሎን፣ አዲስ አበባን፣ ድሬድዋን፣ ሀረርና ሞያሌን ለእኔ ስጡኝ ብሎ መጠየቁ አይዘነጋም። ዛሬም በይፋ የወሎ ክልልነትን ጥያቄ በሁዲድ ባለስልጣን አማካኝነት ለፌዴሬሽን ምክር ቤት ያቀረበው የተነሳበትን እቅዱን የማስቀጠል ፕሮጀክት መሆኑን ተንታኞች ተናግረዋል። የፖለቲካ ተንታኞቹ የብልጽግናው ንግግር ለጣና ቴሌቪዥን ሲናገሩም የአማራ ክልል መዋቅርን በይፋ የማፍረስ ሴራ ነው ብለዋል። የኦሮሞ ብሔረሰብ ዞን የባዴን ችሎታ እንጂ የህገ መንግስቱ ትሩፋት አይደለም። የአማራ ህዝብ ከቀጣይ መከራ ሊያርፍ የሚችለው ይህ አስተዳደር ዞን ሲፈርስ ብቻ ነው እየተባለ በተደጋጋሚ ጊዜ ሲነገር ቆይቷል። ዛሬ የወሎ ክልልነት ጥያቄ ብለው ላገኘው ተሻገር መስሪያ ቤት ደብዳቤ ያስገቡት አቶ ደጀኔ ናቸው። አቶ ደጀኔ ደግሞ ህዋ ስልጣን እንደያዘ የኦሮሞ ብሔረሰብ አስተዳደር ዞንን ያደራጁ መሆናቸውን የቀደመ ማህደራቸውን የሚያውቁ ግለሰቦች፣ ዛሬ የቀረበው የክልልነት ጥያቄ ዜና ተራ የአክቲቪስት እና የዞረበት ፖለቲከኛ ሀሳብ አድርገን ማየት የለብንም። ጉዳዩ በጨፌውና በጠቅላይ ሚኒስትር ጽህፈት ቤት የታቀደ ነው በማለት የጉዳዩን አሳሳቢነት ተናግረዋል። አቶ ደጀኔ እና ቤተሰቦቻቸው ከ1990ዎቹ አጋማሽ ጀምሮ ከአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን ወጥተው በኦሮሚያ ክልል የተለያዩ የፓርቲና የመንግስት የስራ ኃላፊነት ተመድበው ሲሰሩ ቆይተዋል። በአቶ መለስ ዜናዊ የስልጣን ዘመንም ኦህዴድን ወክለው በጠቅላይ ሚኒስትር ጽህፈት ቤት የህዝብ አደረጃጀት ዘርፍ ተመድበው ሲሰሩ መቆየታቸው ይታወቃል። ከአብይ አህመድ በፊት ጠቅላይ ሚኒስትር ጽህፈት ቤት የገቡት አቶ ደጀኔ ዛሬ የወሎ ክልልነት ጥያቄን ይዘው መቅረባቸውን አስመልክቶ ለጣና ቴሌቪዥን አስተያየታቸውን የሰጡ ምሁራን የአማራን ህዝብ ማህበራዊ ረፍት መንሳትና በአካኝ ማድረግ ሁድድ ከህወሓት የተቀበለው የአደራ ውርስ ነው። የቤተ መንግሥቱ ትልቁ አጀንዳ አማራን ማፍለስና ማፍረስ መሆኑ እየታወቀ የፋኖ መሪዎች በማይሆን አጀንዳ መጓተትና መወነጃጀላቸውን አቁመው ስለ ነገ የህዝብ ህልውና ሲሉ በጋራ ሊታገሉ ይገባል ብለዋል። ሌላው አስተያየት ሰጪ በበኩላቸው ብልጽግና በተለያየ ጉዳይ ስለተወጠረ የህዝብን ትኩረትና የትግል አቅጣጫን ለማስቀየር የወረወረው አጀንዳ ነው ሲሉ ተናግረዋል። አስተያየት ሰጪው አክለውም በዚህ ሰዓት ቀድመው አወጡት እንጂ የማይቀይሩት ሀሳባቸው መሆኑን ህዝብ ሊያውቀው ይገባል፣ በማለትም መልእክታቸውን አስተላልፈዋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾች የግንቦት 20 2017 ዓ ም ጣና ዜናችን እንደቀጠለ ነው። አሁንም ቆይታችሁ ከኛ ጋር ይሁን። ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ ነው። ዶክተር ቴዎድሮስ ኃይለማርያም የአማራ ምሁራንንና ጋዜጠኞችን በእስር ቤት ማዳከም አለብን። እነዚህ እስረኞች የሚፈቱ ከሆነ ከስልጣኔ ብለቅ ይሻለኛል ሲሉ የብልጽግናዋ የፍርድ ቤት ፕሬዚዳንት መናገራቸው ይታወሳል። በዚህ የጥላቻና የበቀል ውሳኔ መሰረትም የአማራ ምሁራን፣ ጋዜጠኞች፣ ወጣቶችና ፖለቲከኞች ከእስር ቤት እንዳይወጡ የዋስትና መብት መከልከላቸውን አስመልክቶ የቀድሞው የአብን ጽፈት ቤት ኃላፊ ብያኔውን ሰጠው። ከእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ በአማራ ማንነታችን ላይ የተመሰረተ የአማራ ጠሎት ብያኔ መሆኑን ነው በማለት የፍርድ ቤቱን ውሳኔ ተቃውሟል። በዚህ የጥላቻና የበቀል ውሳኔ መሰረትም የአማራ ምሁራን፣ ጋዜጠኞች፣ ወጣቶችና ፖለቲከኞች ከእስር ቤት እንዳይወጡ የዋስትና መብት መከልከላቸውን አስመልክቶ የቀድሞው የአብን ጽህፈት ቤት ኃላፊ ብያኔው የተሰጠው ከእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑን ነው በማለት የፍርድ ቤቱን ውሳኔ ተቃውሟል። የታሪክ ተመራማሪውና የአብን የጽህፈት ቤት ኃላፊ የነበረው ወጣቱ ምሁር ዶክተር ቴዎድሮስ ኃይለማርያምን ጨምሮ እስክንድር ሽፈራው፣ ብርሃኑ ስለሺ፣ ከበደና ህይወት አለማየሁ ችሎት የቀረቡ ሲሆን ሽፍን ጫማ አድርገ ፍርድ ቤት አትቀርብም የተባለው አሮን ትርፌ ችሎት እንዳይቀርብ ስለተከለከለ በችሎት አልተገኘም። የጤና እክል ገጥሞት በፍርድ ቤት ሽፍን ጫማ እንዲጫማ ተፈቅዶለት የነበረው ተከሳሽ አሮን ትርፌ ዛሬ ግን ሽፍን ጫማ ተጫምተህ ወደ ፍርድ ቤት መሄድ አትችልም በሚል ነው የተከለከለው ሲሉ የችሎት ምንጮቻችን ገልጸዋል። መዝገቡ ለዛሬ የተቀጠረው ፍርድ ቤቱ በከሳሽ አቃቢ ሕግና በተከሳሾች መካከል ከዋስትና መብት አንጻር የተደረገውን ክርክር መርምሮ ብይን ለመስጠት ነበር። በዚህም መሰረት ለአማራ ተወላጅ እስረኞች ዋስትና መብታቸውን በመከልከል ወህኒ ቤት ሆነው ጉዳያቸውን እንዲከታተሉ ሲል ወስኗል። ችሎቱ የአማራ ተወላጆችን የዋስትና መብት የከለከለበትን ምክንያት ሲገልጽ ሶስት ነጥቦችን አንስቷል። የተከሰሳችሁ ሰዎች የቡድኑ ማስተር ማይንድ በመሆናችሁ በዋስ ብትወጡ ችግሩን የበለጠ ታባብሳላችሁ፣ ወሳኝ የሚባል ሰነዶችን ስታዘጋጁ የነበራችሁና ስትራቴጂካዊ ስልጠና የተሰጣችሁ ናችሁ፣ የቤተሰብ አስተዳዳሪነታችሁን በዚህ ሰዓት ከማንሳት ለምን ያኔ ትዝ አላላችሁም ነበር የሚሉ መሆናቸውን ከችሎቱ ያገኝነው መረጃ ያመላክታል። ከዚህ በተጨማሪም የክስ መዝገባችሁን አንቀጽ በመቀየራችንም ልንመሰገን ይገባል እንጂ ብያኔ ሰጠው ከእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑን ነው ተብለን ልንተች አይገባንም ሲሉ ዳኞች ራሳቸውን ተከላክለዋል። በመጨረሻም ለሰኔ 10 እና 11 ቀን 2017 ዓ.ም ቀጠሮ ተሰጥቷል። ፍርድ ቤቱ የወሰነውን ውሳኔ አስመልክቶ የቀድሞው የአብን ጽህፈት ቤት ኃላፊ ዶክተር ቴዎድሮስ ኃይለማርያምም የሚከተለውን ሐሳብ ሰጥቷል። ለማይቀየረው የፍትህ ቀን ተመዝግቦ ይቀመጽ ሲል ዶክተር ቴዎድሮስ አቤቱታውን ይጀምራል። በዛሬው ዕለት ይህ ችሎት የሰጠው ፍርደ ገምድል ብያኔ በታሪክ ጥቁር መዝገብ ተከትቦ እንደሚኖር ለመጪው ትውልድም የፍትህ ሥርዓቱ የገባበትን ዝቅጠት የሚያሳይ እንደሚሆን አልጠራጠርም ገና ከመነሻውም የፍርድ ሂደቱ እምነት የማይጣልበትና ፍርድ ቤቱም የመንግስት ድንገጥር መሆኑን የሚያሳዩ ግልጽ ምልክቶች ቢኖሩም ምናልባት ለህሊናቸው ለህግ ልዕልናና ለሙያቸው ታማኝነት ያላቸው ዳኞች ይኖሩ እንደሆን ለመፈተሽ ሂደቱን ስንከታተል ቆይተናል ዛሬ ከብዙ ዳኝነት ከበርካታ ሰንካላ ምክንያቶች ድርድራና ማለቂያ የሌላቸው ቀጠሮች በኋላ የተወሰነብን ውሳኔ ፍርድ ቤቱ በሚዛን ሳይሆን በሰይፍ እየዳኘን መሆኑን በግልጽ አሳይቶናል ችሎቱ አንቀጽ መቀየሩን እንደ ውለታ በመቁጠሩ የዋስትና መብታችንን ሊከለክለን አይገባም። አማራ ክልል ትመላለሳላችሁ በሚል በፈለግንበት ቦታ የመንቀሳቀስ መብታችን በሚጥስ ሰበብ ዋስትና ልንነፈግ አይገባም። አቃቢ ሕግ በሐሰት የለጠፈብንን የሽብሩ ማስተር ማይንዶች ናችሁ የሚል ታርጋ ምክንያት በማድረግ ዋስትና መከልከል አይን ያወጣ መድሎና ግፍ ነው። የተከሰስነው በሐሰት ነው፣ በስር የቆየነውም ያለበቂ ምክንያት ነው። ህገ መንግስታዊ የዋስትና መብታችንንም እየተነፈግነው በማይታዩ የአስፈጻሚ እጆች ተጽዕኖ ነው። ብያኔው የተሰጠው በእያንዳንዳችን ተከሳሾች አኳያ ተመዝኖ ሳይሆን በጅምላ ነው። ይህም በማያሻማ ሁኔታ የሚያረጋግጠው ፍርዱ በአማራዊ ማንነታችን ላይ የተመሰረተ የአማራ ጠሎች ብያኔ መሆኑን ነው። ተከሳሾች ያለምንም ፍርድ ከአንድ ዓመት ተኩል እስከ ሁለት ዓመት ከዋሻ አርባ እስከ ቂሊንጦ በስር ላይ የቆየን መሆኑንና በዚህም የተነሳ እኛና ቤተሰቦቻችን በከፍተኛ ችግር ላይ መውደቃችን ይታወቃል። አሁንም የዋስትና መብታችንን ያለበቂ ምክንያት በመንፈግ ከነቤተሰቦቻችን ቅጣት እንድንቀበል መደረጉ በጥንቱ የሁምራቤ ዘመን እንጂ በአንደኛው ክፍለ ዘመን ይፈጸማል ተብሎ የማይታሰብ ፍርደ ገምድልነት ነው። የተከበራችሁ ዳኞች፣ የዛሬው ፍርድ በእኛ የአማራ የሌና የፖለቲካ እስረኞችና በቤተሰቦቻችን ላይ የተጣለ የቅድመ ፍርድ ቅጣት ብቻ አይደለም፤ በአጠቃላይ በፍትህ ስርዓቱና በራሳችሁ በዳኞቹም ላይ የተሰጠ አሳፋሪ ፍርደ ገምድልነት ነው። ህዝባችን በሚታገልለትና በማይቀየረው የፍትህና እርት ዘመን አንገታችሁን የምትደፉበት ውሳኔ እንደሆነ አትጠራጠሩ በማለት ተናግሯል። በመጨረሻ የደህንነት መስሪያ ቤቱ የጣለ ውገዳ ቀጥሏል። በአቶ ሬድዋን ሁሴን እና ኮሎኔል ሲሳይቶ ላይ የሚመራው የብሔራዊ መረጃና የደህንነት መስሪያ ቤት በውጭ ዜጎች ላይ የጣለውን የእንቅስቃሴ እገዳ ማጽናቱ። ከሳምንታት በፊት በውጭ ዜጎች ላይ የእንቅስቃሴ እቀባ ያደረገው የብሔራዊ መረጃና ደህንነቱ መስሪያ ቤት የእንቅስቃሴ ገደቡ አሁንም እንደቀጠለ መሆኑን ለጣና ቴሌቪዥን የደረሰው መረጃ አስታውቋል። እገዳው የተጣለው ወደ ትግራይ ክልል በሚገቡ የውጭ ዜጎች ላይ ነው። የብልጽግናው መረጃና ደህንነት የጉዞ እገዳውን አስገዳጅ ምክንያት ሲገልጽም ለውጭ ዜጎች ደህንነት ነው ብሎ ቢናገርም፣ ምርጫ ቦርድ ሰርዣለሁ ያለው ህወሃት በበኩሉ ትግራይን ከውጭ አገር ዜጎች የመነጠል ሴራ ነው በዚህ ሰበብ የትግራይን ቱሪዝም የማዳከም ተልኮ ያዘለ ነው ብሎታል። የፖለቲካና የደህንነት ተንታኞች በበኩላቸው ወደ ትግራይ የሚጓዙ የውጭ ዜጎች ክልከላ የተደረገው ህወሓትን በቴክኖሎጂ በገንዘብና በመረጃ ስለሚያጠናክሩት ነው ብለዋል። በጉዞ ክልከላው የተነሳም ባለፉት ሳምንታት ያልነጃሽ መስጊድ እድሳትን ለመከታተል ወደ ትግራይ ሊያቀኑ የነበሩ የቱርክ ጉዞ የተሰረዘባቸው ሲሆን የአየርላንድ ዜጎችም የጉብኝት ጉዟቸው እንደተሰረዘባቸው ታውቋል። በመቀሌ ኢንዱስትሪ ፓርክ ፋብሪካ ያላቸው የቻይና ዜጎችም ለጊዜው ወደ ትግራይ ክልል መሄድ እንደተከለከሉ የደረሰን መረጃ ያመላክታል። የውጭ ዜጎች በተለይም የአየርላንድ፣ የቱርክና የግብጽ ዜጎች በጦርነት ወቅት ህወሓትን በብዙ መንገድ የደገፉ መሆናቸውን ብልጽግና በተደጋጋሚ ጊዜ ወቀሳ ሲያቀርብ መቆየቱ አይዘነጋም። በብልጽግና ፓርላማ ከህዝብ በዓልነት የተሰረዘውን ግንቦት ሀያን በብልጽግና ምርጫ ቦርድ የተሰረዘው ህወሀት በድምቀት እያከበረ በዋለበት በዚህ ዕለት ዶክተር ደብረጽዮን ባደረጉት ንግግር በእኛ ላይ የማይፈጸም ግፍና ጫና የለም፣ ነገር ግን በምንም መንገድ ቢመጡብን አንንበረከክም ብለውታል። ደብረጽዮን የጉዞ ክልከላውን አስመልክቶ በተደጋጋሚ ጊዜ ተቃውሟቸውን ያሰሙ ሲሆን ግንቦት ሀያን ሲያከብሩ ባሰሙት ንግግራቸውም የጫና ማክበጃ ብለውታል። ህወሀት ግንቦት ሀያን ባከበረበት ዕለት 17 ዓመታትን የታገሏቸው ኮሎኔል መንግስቱ ኃይለማርያም። በበኩላቸው በስጦታ ተንበሽብሸው 84ኛ ዓመታቸውን አክብረዋል። በተያያዘ ዜና ወደ ትግራይ ክልል ጭነት የጫኑ ተሽከርካሪዎች የጉዞ ክልከላው እንዳልተነሳላቸው አሽከርካሪዎች ተናግረዋል። ሰኞ ምሽት በነበረው የጣና ዜናችን የጌታቸውን ንግግር ለሹፌሮችም ተረፈ በሚል ርዕስ የአሽከርካሪዎችን የጉዞ ክልከላ አስመልክተን መዘገባችን ይታወሳል። ለጣና ቴሌቪዥን አስተያየታቸውን የሰጡ አሽከርካሪዎች ክልከላው ዛሬም አልተነሳም፣ በዚህ ምክንያትም በረሃ ላይ ቆመን እንገኛለን ብለዋል። አሽከርካሪዎቹ አክለውም ሕጋዊ ሰነድ እያለን እንዳንንቀሳቀስ በመደረጉ የጫነው ዕቃ በረሃ ላይ ተበላሽቶ ሊቀር ነው። በዚህ የተነሳም እኛን ጨምሮ የተሽከርካሪ ባለቤቶችና የጭነት ባለቤቶችንም ሀገረንም ለከፋ ኪሳራ ያጋልጣል በማለት ስጋታቸውን ገልጸው ለመፍትሄውም የሚመለከተውን አካል ጠይቀዋል። የብልጽግናው አገዛዝ በበኩሉ የአሽከርካሪዎች ጉዞ ክልከላ የተደረገው ሸቀጡ ወደ ኤርትራ ስለሚጓዝ ነው ብሎ በአክቲቪስቶቹ በኩል ሕዝብ ግንዛቤ እንዲኖረው ለማድረግ ሞክሯል። ሆኖም ወደ ኤርትራ የሚሄድ ጭነት ጉዞው መቆም የነበረበት በኤርትራና በኢትዮጵያ ድንበር እንጂ አፋርና ለማጣ ላይ አልነበረም ሲሉ አሽከርካሪዎች ምላሽ ይሰጣሉ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች የዛሬ የግንቦት ሀያ ቀን 2017 ዓ ም ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለምልልሶች እና ዜናዎቻችን እንደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር